እባካችሁ እህቶቼ ልጅ ያለበት ቤት የምትሰሩ ከሆነ እንደዚህ አይነት ቦታ ይዟችሁ ሲሄዱ እባካችሁ ከዚህ ነገር ተጠንቀቁ፣ ማለት ነው። ትናንትና የሆነ ቪዲዮ ሰርችላችሁ ነበረ። ሌላም ዛሬ ተደግሟል ማለት ነው። በጣም ነው የሚያሳዝነው። እባካቸው ይህንን ቪዲዮ ለብዙ እህቶች እንዲደርስ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ እንዲናችሁ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ አላህ ስብሐ ወተዓላ በእያለነበት አላህ ይጠብቀን፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና ሶስት የመዳም ልጆች ሁለት የመዳም ልጆችና አክስታቸው በውሃ በኢዱ ቀን በውሃ ሰምጠው እንደሞቱ ነግራችሁ ነበረ። ዛሬም ሌላ ሀዘን በጣም ነው የሚያሳዝን። ይህ ቪዲዮ ደግሞ ብዙዎቻችን ያስተምራል ብዬ ስላሰብኩኝ እዤላችሁ መጥቻለሁ ማለት ነው። እንደሚያሳዝን አውቃለሁ ግን ብዙዎቻችን ከዚህ ነገር ስለምንማርበት ማለት ነው እና ትናንትና በለቀቅኩት ቪዲዮ ላይ አንዲት ትሄቴ እንደዚህ አይነት ነገር አጋጥሟት የደረሰባትን እንትኗ ያደረገችውን ነገር እዚህ ጋር ኮመንት ላይ እንደምታነቡት ጽፋልኛለች ማለት ነው። ብዙ እህቶች እንደዚህ አይነት ነገሮች አጋጥሟቸው በህይወታቸው ያሳለፏቸው ነገሮች ስላሉ የባካችሁ እህቶቼ፣ በተለይ አዲስ ለሚመጡት እንዲሁም ደግሞ እንደዚህ አይነት ልጅ ሌለበት ቤት ላልገባችሁና ከዚህ በኋላ ቢያጋጥማችሁ ይህንን ነገር ተጠንቀቁ ማለት ነው። በተለይ ደግሞ አመዳሞቻችሁ ይዟችሁ ውጭ ሲወጡ ብዙ ጊዜ የሚሳፈሩት ወይም ደግሞ የሚሰበሰቡበት ቦታ ውሃ ይኖራል ማለት ነው እህቶቼና ዛሬ ያያችሁት መግቢያ ላይ ያያችሁት ቪዲዮ ሙሉውን አላስገባውላችሁም፣ በጣም ስለሚያሳዝን አይናቸው ልጆቹ እያዩት ልጆቹ ምንም ነገር አላደረጉም። ሄዶ እንኳን ሰው አልጠሩም፣ ገብቷቸዋል። ልጁ ገብቶ ሰምጦ ከሞተ በኋላ ነው ሰው ደርሶ ጀናዛውን ያወጡት ማለት ነው። አስቡት እንግዲህ፣ ልጆቹ በዛ ሰዓት ጮሆ ወይም ደግሞ ሮጠው ቤተሰብ ቢጠሩ ኖሮ ልጁ ይተርፍ ነበረ። ግን አላህ ቀዳ ቀደር ነው። ግን ሆኖም አረቦች ቀዳ ቀደር የሚባል ነገር አያውቁም። ልጆቻቸው ላይ ከደረሰ እኛ እንደገደልነው አድርገው ነው ይህንን ችግሩን ሁሉ እኛ ላይ የሚያደርጉት ማለት ነው። እና እህቶቼ ልጅ ያለበት ቤት የምትሰሩ ከሆነ ሙሉ አስተሳሰባችሁም ስልካችሁን ሳትይዙ በተለይ ደግሞ ይዟችሁ ውጭ ወጥተው አጠገቡ ላይ ውሃ ራሱ ባይኖር ማለት ነው ውሃ ራሱ ባይኖር ልጆቹን አትኩሯችሁ፣ ልባችሁን ቀልባችሁን አንድ አድርጋችሁ፣ ምንም ስልክ ሳይወሰውሳችሁ፣ አይምሯችሁን አንድ አድርጋችሁ ልጆቹ ላይ ሊሆን ይገባል ማለት ነው። ለምን ልጆቹ ወድቀው ሊሰበሩ ይችላሉ ከሆነ፣ ከደረጅ ላይ ሊወድቁባችሁ ይችላሉ ከሆነ፣ ነገር ሊጋጩባችሁ ይችላሉ። እና እህቶቼ ባካችሁ ውጭ ስትወጡ ልጆቻችሁ ልጆቻቸውን ይዛችሁ ውጭ ስትወጡ አትኩራችሁ፣ እንትን አስተሳሰባችሁን ሙሉ በሙሉ እነሱ ላይ ትኩረታችሁን እነሱ ላይ አድርጉ ማለት ነው እና ይኸው ወላሂ ለአዚ ዛሬ የሆነ ቪዲዮ ሴቲዋ ሳይታይ ነበረ። ቆይ ነገ ቪዲዮ ሰራላችኋለሁ። ለምን የመዳም የገዛ ልጇ በሎኮና ላይ ወጥተው እየተጫወቱ ሰራተኛይቷ ውሃ ልታመጣላቸው አንዱ ልጅ ያስነጥስና ውሃ ላምጣልህ ብላ ውሃ ልታመጣላት በገባችበት ሰዓት ልጁ እንትን የሆነ የሚጫወቱበት መኪና አለ ማለት ነው። አስቡት እንግዲህ በዛ መኪና ላይ ወጥቶ በሎኮናው ላይ ወጥቶ እየተጫወተ እያለ ወንድሙ መጥቶ ገፍትሮ ነው ወደ ወደ መሬት የጣለው አስቡት እንግዲህ ህይወቱ አለፈ ግን ችግሩ ምን ማን ላይ ነው የወደቀው ሰራተኛ ይቱ ላይ ነው ማለት ነው ሰራተኛ ይቱ ትያዛለች እንደውም የሞት ፍርድ ራሱ ይፈረድባታል ለምን ጣብቂ ተብለሽ ለምን አልጣበቅሽም ተብላ ነው የምትያዘው ማለት ነው ግን እሷ ይሄንን ነገር አስበው ወይም ደግሞ ልጁ ይሄን ነገር ያደርጋል ብላ ሳይሆን ለነሱ ለራሳቸው ውሃ ልታመጣ በሄደችበት ነው ይሄ ነገር የደረሰው ማን ነው አስቡት እንግዲህ እባካችሁ እህቶቼ በተለይ ደግሞ መዳሞች ይዟችሁ ውጭ ሲወጡ ውሃ ያለበት ቦታ ስትሄዱ ትኩረታችሁን ልጆች ላይ አድርጉ። ለምን የልጆች መሶልያ ስላለባችሁ አለባችሁ ማለት ነው። በተለይ ደግሞ ልጅ ያለበት ቤት የምትሰሩ እንዲሁም ደግሞ የልጆች መሶልያ ያለባችሁ ልጅ እንኳን ባትይዙ እዛ ቦታ ላይ ልጁ ያለበት ቦታ ላይ ከተገኛችሁ እናንተ ነው ተጠያቂ የሚያደርጉት ማለት ነው። ብዙ ጊዜ ስላጋጠመኝ ይሄንን ነገር የተናገርኳችሁ ማለት ነው። የልጅ መሶልያ እንኳን ባይኖርባችሁ ልጁ ልጆቹ ቤት ውስጥ ካሉ እናንተ ነው ተጠያቂ የሚያደርጉት እና ተጠንቀቁ እህቶቼ፣ ራሳችሁን ጠብቁ፣ እንዲሁም ደግሞ ትኩረታችሁን ልጆች ላይ አድርጉ። ዝም ብላችሁ ስልካችሁን አታተኩሩ ማለት ነው። ስልካችን ስናይ እኛ እንትን ወይ ቲክቶክ ላይ ልንገባ እንችላለን። የትኛውም ሶሻል ሚዲያ ላይ ገብተን ስናይ ትኩረታችን ምንድን ነው የሚሆነው? ስልኩ ላይ ነው የሚሆነው። ማነው ግን በኋላ ላይ ልጆቹ ላይ የሆነ ነገር ቢደርስ ስልኩ አያድነንም። እኛ ገብታችኋል። ስልኩ ላይ ስታተኩሩና ልጆች ላይ ትኩረታችሁ ሲሆን አንድ አይደለም እና ስለዚህ ሙሉ አስተሳሰባችሁን ትኩረታችሁን ልጆቹ ላይ አድርጋችሁ ልታዩ ይገባል። ማለ ብዙ ኮመንታዎች አለ። ወላይ ነው ምላችሁ። እንዲ ስዋኝ ራሱ ከአረባ ወይም ደግሞ ማብራት ዞኝ እዛው ሞቼ የነበረ ጊዜ ስላልደረሰው ነው የዳንኩት ያለች ልጅ ራሱ አለች። ከመዳሞች ጋር ሄዳ እነሱ እየዋኙ፣ ከዛ እነሱ ዋኝተው ጨርሰው ሲወጡ፣ እነሱ ወደ ክፍል ሲገቡ እሷ ወጥታ ትዋኛለች ማለት ነው ወንትን መስበሃው ላይ ወይም ደግሞ የውሃ ጓንዳው ላይ ማለት ነው የዋኘች እያለች እንዲሁም በድንገት ከአረባ ወይም ደግሞ ማብራት ያለበት ተጠገብ ትደርስና ሳታቅ እጇን ይዛታል ማለት ነው። በዛው በቃ ጸጥን ያደረጋት ግን ለትንሽ ጊዜ ጸጥ አድርጎኝ ግን መዋኘት ስለሚችል ብቻ ከቦታው አላህ ስላተረፈኝ ቶሎ ብዬ ራኩኝ። ከዛ በኋላ ሳልሞት ወጥቼ ማንም ሳይኝ ህይወት ያልፎ ነበረ ግን ፈጣሪ ጊዜ ስላልደረሰ ብቻ አድኖኛል። ለባካቸው ቤቶቼ ተጠንቀቁ ያሉ ልጆች ራሱ አሉ። እንዲሁም ደግሞ አንዷ ወላህ፣ እኔ በጣም ቀዥቃዣ ነኝ። እንዲሁም ደግሞ በጣም ነው መዋኘት የምወደው ሰዎቹ ጨራር ሰው ሲገቡ ብቻዬን ገብቼ እዋኛለሁ ብዙ ጊዜ ትላለች ማለት ነው። እና እንደዚህ አይነት ነገር ደግሞ ያጋጠማቸው ልጆች ብዙ አሉ ማለት ነው። ገብቶ ያተረፉ እንዲሁም አይታችኋል። መግቢያ ላይ ያያችሁት ቪዲዮ ትክክነሽ እህቴ፣ እኔም ከዚህ በፊት እንደዚህ አይነት ነገር አጋጥሞኛል። የአምስት አመት ልጅ ኮመንት ላይ ጻፈችልኝ ነው ምላችሁ። የአምስት አመት ልጅ ውሃው ጓንዳው ጠረፉ ላይ ወይም ደግሞ ጫፉ ላይ ቁጭ ብሎ እየተጫወተ እያለ ልጆቹ ምን ያደርጋሉ እዛው ቦታ ተሰብስበው ነው የሚሄዱ ታውቃላችሁ እና አንዱ ገፍትሮ ውሃ ላይ ይጥለዋል ማለት ነው እዛው ውሃው ጓንዳው ላይ ይጥለዋል ከዛ ልጁ መዋኘት አይችልም መንቀሳቀስ አይችልም ወደውነ ወደታች የሰመጠው ማለት ነው ግን ጓንዳው በጣም ትልቅና የሰመጠ ነገር ስላልሆነ ትልቅ ውሃው ብዛት ስለሌለው ምንድን ነው የሆነው? ልጁ በዛው ልክ ታፍኖ ሊሞት ነበረ። ልጅቷ ግን ልጆቹ የሚጮሁትን ሰምታ ምንድን ነው ብላ ስትወጣ ልጁ እየሰመጠ ታገኘዋለች ማለት ነው። ከዛ ሮጣ ገብታ አላህ ደግሞ እሷን ሰበብ አድርጎለት ጊዜው ስላላለቀና ርዝቁ እዚች ዱኒያ ላይ ስላላለቀች ብቻ እዛላ ገብታ ህይወቷን አደጋ ላይ ጥላ ከውሃ ተርፋዋለች ማለት ነው። ከዛ በኋላ ግን ነፍሱ ልትወጣ ታፍኖ ራሱን ስቶ ነበረ ነው ያለችው ገብቷቸዋል ከዛ አወጣሁትና ዳና። ግን አላህ፣ እባካችሁ ልጆቼ፣ ከአላህም በታች ራሳችሁን ልጆቹን ጠብቁ። ትኩረታችሁን ልጅ ላይ አድርጉ። ስልክ አትዩ። ስልክ ላይ ካተኮራችሁ ትኩረታችሁን ስልክ ላይ ስለሚሆን እንትን አስተሳሰባችሁን እንትን ያደርገዋልና ልጆቹን ልጅ ምትይዙ ከሆነ እንዲህ ውጭ ከወጣችሁ አስተሳሰባችሁንም ትኩረታችሁንም እነሱ ላይ አድርጉ ብላ ብዙ ልጆች እንደዚህ አይነት ነገር አጋጥማቸው ኮመንት ላይ ጽፏል ማለት ነው። በዚህ ምክንያት የተነሳ ነው እኔም ቪዲዮ ለመስራት ያሰብኩት እና እህቶቼ፣ ብዙ ጊዜ የሚያሳዝን ቪዲዮ ብቻ ነው የምትሰሪው ምናምን የምትሉኝ አላችሁ። ሀባይ የሚያስተምር ነገር ስለሆነ ነው። እዚ ጋር ብቻ ጫወታ፣ መሳቅ ምንም የሚጠቅመን ነገር የለም። የሚያስተምረን ነገር ነው እንትን መፈለግ ያለብን። ገብቷቸዋል። ሞኝ ሰው ከራሱ ደርሶበት ይማራል፣ ብልጥ ሰው ግን ከሰው ይማራል። ገብቷቸዋል። በሌሎች በሌሎች ላይ የደረሰው ነገር እናንተ ላይ እንዳይደርስ ብዬ ነው ይዤው የሚመጣውና፣ ባካቸው ይህንን ቪዲዮ ላይክ ሼር አድርጉት።